ወደ አጫጭር መረጃዎች እናልፋለን። የኮንስትራክሽን ኢንዱስትሪው ላይ ለሚታዩ ችግሮች በጥናት የተደገፉ መፍትሔዎችን ያፈልቃል የተባለለት የአሰላሳይ ቡድን ከከተማና መሰረተ ልማት ሚኒስቴር ቁጥጥር ውጭ እንዲቋቋም ተጠየቀ። ይህ የተጠየቀው የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ በኢትዮጵያ ኮንስትራክሽን ኢንዱስትሪ ላይ የሚታዩ ተግዳሮቶችንና መውጫ መንገዶቹን አመላካች ነው የተባለ የአሰላሳይ ቡድንን ለማቋቋም በተሰራ ጥናት ላይ ድርሻ አካላት ጋር በካሄደው የውይይት መድረክ ላይ ነው። አሰላሳይ ወይም ቲንክ ታንክ ቡድኑ ላለፉት ስድስት ወራት በስራ ላይ የሚገኝ ቢሆንም በህግ ማዕቀፍ እንዲመራ ማድረግ አስፈላጊ ሆኖ በመገኘቱ በማዕቀፉ ዝግጅት ላይ ጥናት መደረጉ ተገልጿል። የአሰላሳይ ቡድኑን ለማቋቋም በቀረበ ጥናት ላይ ቡድኑ በጀት የተያዘለት ከከተማና መሰረተ ልማት ሚኒስቴር እንዲሁም ከሌሎች ምንጮች መሆኑን፣ ቡድኑ ገለልተኛና ነጻ ሆኖ የጥናት ስራዎችን እንዳያከናውን እክል የሚፈጥርበት ይሆናል ሲሉ የውይይቱ ተሳታፊዎች ስጋታቸውን አጋርተዋል። ከመንግስት ባሻገር ተጨማሪ የፋይናንስ ምንጮችን ለአሰላሳይ ቡድኑ በመፍጠር በነፃነት የሚሰራበትን እድል ማመቻቸት እንደሚገባም ምክረ ሀሳባቸውን ሰጥተዋል። በትግራይ ክልል በተለያዩ አካባቢዎች የሚገኙ መጠለያ ጣቢያዎች በተፈናቃዮች ቁጥር መጨናነቃቸው ተሰማ። ዓለም አቀፉ የፍልሰተኞች ድርጅት ባወጣው መግለጫ በትግራይ ክልል የሚኖሩ ተፈናቃዮች ለአስከፊ ኑሮ እየተዳረጉ እንደሆነ አስታውቋል። በመጠለያዎቹ የሚገኙ የተፈናቃዮች ቁጥር መጠለያዎቹ ሊያስጠልሉት ከሚችሉት ቁጥር በላይ በመሆኑ ተጨናንቀዋል ያለው ተቋሙ በየጊዜው ተጨማሪ አዳዲስ ተፈናቃዮች ወደ መጠለያ ጣቢያዎቹ እየገቡ እንደሚገኝ ገልጿል። በትግራይ ክልል አሁን ላይ 764406 ተፈናቃዮች እንዳሉ አይኦኤም አስታውቋል። በክልሉ በሚገኙ ትምህርት ቤቶች ተጠልለው የሚገኙ ተፈናቃዮችን ወደ መጠለያ ጣቢያዎች ለማዛወር ጥረት እየተደረገ እንደሚገኝ የጠቆሙ ተቋሙ እስካሁን 21 ትምህርት ቤቶች ላይ ተጠልለው የነበሩ ተፈናቃዮችን ወደ መጠለያ ጣቢያዎች ማዛወር መቻሉን አመላክቷል። የጋምቤላ ክልል ደም ባንክ የደም እጥረት ፈተና እንደሆነበት ገለጸ። ባንኩ ከለጋሾቹ ደም ለመሰብሰብም ሆነ ሕብረተሰቡን ስለ ደም ልገሳ ግንዛቤ ለማስጨበጥ የገንዘብ እጥረት እንዳለበት ከሀገሬ ቴሌቪዥን ጋር ቆይታ ያደረጉት የክልሉ ደም ባንክ ኃላፊ አቶ ኦኮክ ቢሌሚ ኡከች ተናግረዋል። አሁን ላይ የተሰሩ ያሉ ስራዎች በክልሉ ያሉ ግብረሰናይ ድርጅቶች በሚያደርጉት ድጋፍ መሆኑንም ገልጸዋል። በተያዘው በጀት ዓመት 3000 ዩኒት ደም ለመሰብሰብ ቢታቀድም እስካሁን ድረስ ለመሰብሰብ የተቻለው 464 ዩኒት ደም ብቻ መሆኑን ገልጸዋል። በህብረተሰቡ ዘንድ ስለ ደም ልገሳ ያለው ግንዛቤ አናሳ መሆን ደግሞ ደም በበቂ ሁኔታ እንዳይሰበሰብ ዋነኛ ምክንያት መሆኑ ተናግረዋል። በዲሞክራቲክ ሪፐብሊክ ኮንጎ ዋና ከተማ ኪንሻሳ የጣለው ከባድ ዝናብ ያስከተለው የጎርፍ አደጋ ከ20 በላይ ሰዎች ሕይወታቸውን እንዲያልፍ ማድረጉን የሀገሪቱ ባለሥልጣናት አስታወቁ። ጎርፉ በከተማዋ በርካታ ቤቶችና መሠረተ ልማቶችን አውድሟልም ተብሏል። አብዛኛው ሰው የሞተው በቤቶች መፈራረስ ምክንያት መሆኑን የከተማዋ የጤና ባለሙያዎች የተናገሩ ሲሆን፣ ወደ ኤርፖርቱ የሚወስደው መንገድ በጎርፍ መዘጋቱንና ከ72 ሰዓታት በኋላ ለሁሉም አገልግሎቶች ክፍት እንዲሆን የኪንሻሳ አስተዳዳሪ ተናግረዋል። የተዘጋው መንገድ የኮንጎን ትልቋን ከተማ ከተቀሩት የሀገሪቱ ከተሞች ጋር የሚያገናኝ በመሆኑ ንግዱን እንዳያቀዘቅስ ተዘግቷል ሲልም አፍሪካ ኒውስ ዘግቧል። በአሜሪካ ቴክሳስ ግዛት በኩፍኝ በሽታ የሚያዙ ህሙማን ቁጥር የመጨመር አዝማሚያ እያሳየ ነው ተባለ። በደቡባዊ አሜሪካ ግዛት በዚህ ዓመት ከ480 በላይ የኩፍኝ በሽታ ሪፖርት መደረጉ የተገለጸ ሲሆን በሽታው ወደ አጎራባች ግዛቶች እየተስፋፋ መሆኑ ነው የተነገረው። በመላው አሜሪካ የፈረንጂዎቹ 2025 ከገባ ጀምሮ ከ600 በላይ የኩፍኝ ህሙማን የተመዘገቡ ሲሆን ይህም የአሜሪካ የበሽታ መቆጣጠሪያና መከላከያ ማዕከል ባለፈው ከመዘገበው 285 ህሙማን ከእጥፍ በላይ በሆኑ ተዘግቧል። በበሽታው በቴክሳስ ግዛት በየካቲት ወር አንድ ታዳጊ ህይወቱን ማጣቱ የተዘገበ ሲሆን አሁን አንድ ተጨማሪ ታዳጊ በኩፍኝ በሽታ ህይወቱን እንዳጣ ተገልጿል።